ሌሎች ይሄ እንግዲህ ሃይብሪድ ነው። ሌሎች በገበያ ከሚወዳደሩ ሃይብሪድ ተሽከርካሪዎች በምን ያንሳል፣ በምን ይሻላል፣ ውስጡ ምን አለው የሚለውን ነገር በስፋት እናያለን። ከመረጃዎቹ ጋር አብራችን ቆያሉን። ያስነኝ መልካም ቆይታ። ሂዩንዳይ ቱክሰን የሚባለው ተሽከርካሪ እንደ ሌሎች መኪናዎች ኢንትሮዲውስ ማድረግ አይጠበቅብኝ። በጣም ታዋቂ የሆነ መኪና ተወዳጅ የሆነ መኪና ነው። የተሽከርካሪ ስላለው ነገር ትንሽ ከሞላ ጎደል ትንሽ ነገር እናውራ። የተሽከርካሪ የፊተኛው ገጽታው እንደምታዩት በጣም የሚያምር ገጽታ ነው ያለው። ይሄኛው እኔ በግሌ በጣም የምወደው እንደምትመለከቱት በዳር በዳር በኩል ኤልኢዲ መብራቶች አሉት። ዴይታይም ራኒንግ ላይት ከስር ሄድላይቱ እናገኛለን። ፓርቲ ሴንሰር በዳር በዳር እናገኛለን። ከዚህ ካሜራውን ጋር እናገኛታለን። እኔ እንዲያውም እውነት ለመናገር ለመጀመሪያ ጊዜ ያየሁት ጊዜ በተለይ የኋላ መብራቱ ከኋላ ነበር ለመጀመሪያ ጊዜ ያየሁት። እነዚህ ሲገቡ ከኋላ ሳያቸው ፎርድ ማስታንግ ማቺ የገባ ነው እንጂ ቱክሰን አይመስልም። ሁንዳይ በጣም የተጠበበበት መኪና ልንለው እንችላለን። በተለይ ኤን ላይን ሞዴሎቻቸው በጣም ተወዳጅ ናቸው። ይሄኛው ኤድላይን አይደለም ግን ኤድላይን በሚሆንበት ጊዜ ሞር ስፖርታዊ ናቸው። እነዚህ ደግሞ ይሄ ኤክስኪዩቲቭ የሆነ ክላስ የሆነ ዲዛይን አላቸው። በነጭ በጥቁር በጣም የሚያምር ከለር ነው ያላቸው። እዚህ ጋር እንደምትመለከቱት ፓርቲንግ ሴንሰሮቻቸው እናገኛለን። እነዚህ ሞተሮቻቸው የነዳጅ ሞተርማ ስላላቸው ሃይብሪድ ስለሆኑ ራሱ ይሄኛው እንደ ጌጥ ግሪሉ እንደ ጌጥ ብቻ ሳይሆን አየር ለማስገባትም የምንጠቀምበት ነው። ወደ መኪናው የጎንገስታ መጣበት ጊዜ ደግሞ እዚጋ ተገቢ ጊዜ ዩዜድ ፎሬክስ የሚባለው ሸርካሪ ያለ ቱክሰናል እንግዲህ ሻርፕ አንግሎች ማየት ትችላላችሁ። ኮሪያ ሲሆን ይሄኛው እዚህ ጋር ብቻ ነው ይሄኛው እዩት። በቃ ሻርፕ አንግል መጠበብ ይወዳሉ እኒ ኮሪያዎቹ ዲዛይን ሲያደርጉ ብዙ ጊዜ በቃ ካልተጠበቡ አይሆንም። ከዚህ ከዚህ ከዚህ እንዳለ ሻርፕ አንግል ናቸው እነዚህ ፒያኖ ብላክ የሚባል ነገር ናቸው። ፒያኖ የሚባል የፔንት አይነት ነው የሚጠቀሙት ይሄኛው ሙሉ ለሙሉ በፐርል ኋይት የሚባለው ነው። በጣም የሚያምር ነጭ በግሌ ነጭ ከለር ያላቸው ምክንያት ስለሚመቹኝ ነው። ከርሎ ሀይቶ የሚሆንበት ጊዜ በጣም የሚያምር ገጽታን ያላቸው እዚች ጋር እንደ ክሮም ማቴሪያል ነገር ጠቅማ የተለመደውን ይሄ ፊሊንግ እንዲኖረው ማለት ነው። ይሄኛው ፕራይቬሲ ግላስ በኋላ ያልኳችሁ ይሄ ኤግዚኪቲቭ የባልስልጣን ነገር እንዲመስል የተደረገበት እናንተ ከኋላ በፊፌር ስትሄዱ እንኳን ማንነታቸው አይታወቅም። ሙሉ ለሙሉ ትራፊክ ማያስቆማችሁ ከካምፓኒ ጋር አብረው የመጡ ስለሆን ፕራይቬሲ ግላሶቻቸው በጣም ለየት ያለ ገጽታ እንዲኖረው አድርጎታል። እዚህ መኪና ላይ የተገጠመለት ቻርኪ ሚሽልን ጎማዎች ናቸው የተገጠሙለት። ወደፊትም በብዛት መመልከት እንችላለን የሚችለን ጎማ ነው። እዚህ መኪና ላይ ተገጥሞለት የምናገኘው ቸርኪ ሳይዝን በምናይበት ጊዜ ይኸኛው ባለ 19 ኢንች 9 19 ኢንች እንግዲህ ለኮንፈርትም ለስታይልም መሀል ላይ የሆነ ነው። በጣም ትልቅ የሚባል አይደለም፣ በጣም ትንሽ አይደለም። ብዙ ጊዜ ቸርኪዎቻቸው ትልቅ ሆነ ጎማ ይሄኛውም እችኛ ፓርትነር በምታስበት ጊዜ ኮንፈርት የመንሳት ነገር አለ። ነገር ግን 19 ኢንች በጣም አሪፍ የሚባል ነው። ለፊተኛው ቬንትሌተር ነው፣ ለዋለኛው ደግሞ ሶሊድ ዲስክ ነው እንደ ቮልስቫገን አይዲዎቹ ድራም ብሬክ አይደለም ታገኙት። እዚህ ጋር ሶሊድ ዲስክ ነው። ፕሬቻውን ስትመለከቱት ይሄኛው ሙሉ ለሙሉ ኤሊዲ መብራቶች አሉት። እዚህ ጋር እንደ ክሮም ማቴሪያል ተጠቅመዋል። ኤቲካሊ ማጠፍ እንዲሁ መዘርጋት ይችላሉ። እነዚህ እንደ ትርሚ ሌብል ብላቸው ነው። ምክንያቱም አንዳንዶቹ ላይ ብላይንድ ስፖት ሞኒተሪንግ ከዚህ በተጨማሪ ደግሞ ማሞቅ የሚችሉም አሏቸው። ይሄ መኪናችሁን እንደምታደርጉለት እናንተ ስገዙ እንደምትመርጡት ትርሚ ሌብል ልዩነት ይኖረዋል ማለት ነው። እስቲ ወደ መኪና ውስጥ የገዝታ እንግባና ደሞ መኪናው ውስጥ የገዝታ ላይ ስላሉ አንዳንድ ነገሮች እስቲ ወደ ውስጥ ስንገባ በስፋት ላሳያቸው ኧረ ኧረ እንደምትመለከቱት መኪናው በጣም ለየት ያለ ነው። ይህኛው በተለይ የሳንታፊ መግዛት የምትፈልጉ ሰዎች በተለይ የአሁኑ ሳይሆን 2023 ሞዴሎች ካሉት ጋር በጣም በቃ ያለው ነገር እኔ ወደኋላ ላይ እያንዳንዱን ነገር እናያቸዋለን። ያለው ነገር ትንሽ የሚቀራረብ ነው ምክንያቱም ያሉት በተኖች ያሉት ፊቸሮች እዚጋ እንደምትመለከቱት ስፖርት መኪና ሉት ፓድል ሺፍት እዚኛው ላይ ራሱ ተገጥሞለታል። በጣም የሚያምር ውስጣዊ ገጽታ ነው ያለው ነገር ግን ስላለ ውስጣዊ ገጽታ ከማውራታችን በፊት መኪና የምትወዱ ከሆናችሁ የመኪና መግዛት ሀሳብ ይኖራችሁ ስለ መኪና ትንሿን ቢሆን የሆነች ነገር ማወቅ ፈልጋለሁ ካላችሁ ያለ ጥርጥር ይህን ስለይን ቻናል ሰብስክራይብ ማድረግ አለባችሁ። ሰብስክራይብ አድርጉ። ከዚህ በተጨማሪ በየጊዜው የሚለቀቅ አዳዲስ መረጃ ደግሞ ከፈ መከታተል ደውል ሙሳን ይጫ ነው። ከዚህ በተጨማሪም ሌሎች መረጃዎችን ለወዳጅ ዘመዶቻችሁ ሼር አድርጉላቸው። መግዛት የሚፈልጉ ምክንያቱም ብዙ አማራጭ ስላለ የሌት መኪና ላይ አጠቃላይ ያለውን የሌት መኪና ምን እንደሚመስል እኛ ብቻ ከ30 በላይ መኪኖች ሪቪ አድርገናል። ለእናንተ የትኛው እንደሆነ አይታችሁ እንድትወስኑ እዛ ላይ ሰብስክራይብ በማድረግ መከታተል ትችላላችሁ ማለት ነው። ወደ መኪና ውስጥ ይገስታ ከገባችሁ እውነት ለመናገር አትውረዱ አትውረዱ ነው የሚለው እኔ እዚህኛው ላይ ሪቪው ለማድረግ ነው የገዛሁት ነው የመሰለኝ በቃ። እውነት ለመናገር የተሽከርካሪ ባገዙት እንኳን ውስጥ ያለውን ምቾት ለማየት ብቻ ብገቡበት በጣም ሪኮመንድ የማደርጋቸው መኪና፣ በጣም ከፍተኛ ምቾት ነው ያለው። ወንበሮቹ እውነት እቅፍ ድግፍ አርገው ነው የያዙኝ ማለት ይቻላል። በጣም ጥሩ የሚባል ምቾት ነው ያላቸው። እዚሁ ላይ እንግዲህ ስላለው ነገሮች ከብዙ በጥቂቱ እናውራ። እዚህ ላይ እንደምትመለከቱት በጣም ኳሊቲ ከሆነ ማቴሪያል የተሰራው ዳሽቦርዱ እራሱ እዚ ጋር ተለቅ ያለ ስክሪን አለች እና ወደ 11 ንች 12 ንች ትሆናለች። እዚ ላይ ያለው ስፒከር ላይ በዛ በዳር በኩል የምትመለከቱት መኪናው በምን ያህል ፍጥነት የተጓዘ እንደሆነ ነው። ኢቪ የምትለው ይኸኛው በኢቪ ሞድ እንዳለ ነው ያሳ በኤሌክትሪክ ሞድ ላይ እንዳለ ነው የሚያሳየ ነው። እዚሁ ላይ የተለያዩ ጌጆች አሉ። መኪናው በምን ያህል እንትን ላይ እንደሆነ ምናምን ነገሮች ያሳየናል እነዚህ መኪኖች ከሚያሳያችሁ ነገሮች መካከል አንዱ በተለይ ነዳጃችሁ በሚወርድበት ጊዜ ነዳጃችሁ ወርዷል እና ነዳጁ ሙሉበት ያለ በዚያ ከጊዜ ብዛት የባትሪ የነዳጅ ባትሪያቸው እንትን የኤሌክትሪክ መኪና ባትሪ ወይ የሃይብሪድ ባትሪ ላይ ጉዳት እንዳይደርስ መጠንቀቅ ይኖርባቸው አይደለው ሊያሳያችሁ ይችላሉ። ሸርካሪ ላይ የተገጠመለት መሪ በአይነቱ ልዩ ነው። ምክንያቱም እዚህ ላይ የተገጠመለት መሪ እንደምትመለከቱት የተለያዩ ፊቸሮች አሏቸው። እዚህ ጋር ድራይቭ ሞድ መምረጫዎች አሉ። የኩሩስ ኮንትሮል እነሱ እነሱ የመሳሰሉ ነገሮች አሉ። በዚህ በኩል የምታያቸው ደግሞ ፕላስ ኤንድ ማይነስ የሚል ነገር አለ። አንድ ወዳጅ ምንድና ያለኝ ደውሎ አንድ ከስተመር ነው እና ደወለ እና ከመኪናው ጀርባ ፕላስ ኤንድ ማይነስ አለ፣ ድምፅ መጨመሪያ መቀነሻ ነው ወይ ያለኛል። ይሄ ድምፅ መቀነሻ መጨመሪያ አይደለም። እነዚህ መኪኖች ዱዋል ክለች ትራንስሚሽን ናቸው። ይሄኛውን ፉል አውቶማቲክ አድርገን መንዳት እንችላለን። እኛ ደግሞ ስፒዱ የተቆጣጠ ማሽን ማሽከርከር ከፈለግን ፕላስ በምናደርግበት ጊዜ ማርሽ እንጨምራለን። አንደኛ ሁለተኛ ሶስተኛ እያለን በዚህ በኩል ደግሞ ለመቀነስም እንጠቀምበታለን ማለት ነው። እዚህ ላይ እንደምትመለከተው ፑሽ ስታርት በተሆናል እዚህ አካባቢ እናገኛለን። ከዚህ ጀርባ የተለመዱትን የፍሬቻ መቆጣጠሪያ እነሱ እነሱ የመሳሰሉትን እዚሁ ላይ እናገኛለን ማለት ነው። እዚህ ተሽከርካሪ ላይ ተገጥሞለት የምናገኘው ስክሪን ደግሞ በሳይዙ ትንሽ ተለቅ ይላል። እዚህ ላይ የተለያዩ በተኖች አሉት፣ ስክሪኖች በእንትኖች አሉት፣ የተለያዩ ፊቸሮች አሉት። እነሱ የሃይብሪድ የክላይሜት ኮንትሮል እነሱ እነሱ የመሳሰሉትን በዚህ መቆጣጠር ያስችለናል። በዚሁ ስክሪን አማካኝነት ማለት ነው። ከዚህ በተጨማሪ ወደ ላይ ከፍ በምንልበት ጊዜ የራሱ ንሻለ ኤሲ ቬንቶች እናገኛለን። ዚጋ የሀዛርድ እናገኛለን። ይሄ የራሱ ከለር ኖሮ ሳይሆን ለፕሮ አሁን እነዚህ ፒያኖ ብላክ ስለሆኑ እነሱን ለመቆጣልትን ለመከላከል ነው እንዳይጫጫሩ ምናምን፣ ለዛ ከካምፓኒ ሲመጣ እንደዚህ መከላከያ አድርገውለት ለ ስለሚመጣ ነው። እዚህ ላይ እንደምትመለከቱ የቮይስ የማፕ ናቪጌሽን፣ ሌሎችን የመሳሰሉ ነገሮችን በዚሁ መቆጣጠር እንችላለን። የድራይቭ አሁን ለምሳሌ ኤሲውን ለማን መንፈልገው የሚሉትን ነገሮች በዚሁ ለመቆጣጠር ይረዳናል ማለት ነው። በዚሁ ደግሞ ስትራታጂ እንደነገርኳቸው ሰሩፍ ተገጥሞለታል። ሰሩፉ እንደምትመለከቱት በዚህ መልኩ መክፈት እንችላለን ማለት ነው። እንግዲህ ሙሉ ለሙሉ ተለቅ ያለ ሰሩፍ የተገጠመለት ይኸኛው ተጨማሪ ብርሃን ማስገባት ይችላል። እንደ አስፈላጊነቱ ደግሞ እንደምትመለከቱት ሙሉ ለሙሉ አየር ማስገባት በመስታወት ብቻ ሳይሆን መስታወቱም እንዲከፈት ከፈለግን በዚህ በኩል መክፈት እንችላለን። መዝጋቱ ደግሞ የትኛውን በተን ተጭነን ሙሉ ለሙሉ ትርግም አድርገን መዝጋት ያስችለናል ማለት ነው። እዚሁ ላይ እንደምትመለከቱት የተለያዩ በተኖች አሏቸው። ከሌሎች ለምሳሌ በብዛት አሁን ገበያው ላይ ቢዋይዲ ቢዋይዲ ስለሚባል ከቢዋይዲ መኪናዎች ራሱ የኛው ትንሽ ለየት ይላል። ምክንያቱም ያሉት በተኖች በምናይበት ጊዜ በጣም ይህ በተን ያለውኑ ከማን ጋር ይመሳሰላል ካላሽኝ ሳንታፊ ከሚባለው መኪና ጋር ብዙ የሚመሳሰል ነገር አላቸው። እነዚህ ጋር እንደምትመለከቱት ዩኤስቢ ቻርጀሮች አሏቸው። እዚጋ ዩኤስቢ ፖርቶች አሏቸው። በሱ መጠቀም እንችላለን። እዚህ ላይ እንዳስፈላጊነቱ አስሮል ቮልት ሶኬት አለ። እዚህ ላይ እቃ ማስቀመጫ ማድረግ እንችላለን። ከመኪናው ጋር የሚመጣው ቁልፍ ደግሞ ይሄን አንድ ቀን እንገዛታለን በሚለው ይዘናል። እንደምትመለከቷት ትመስላለች። የቱክስን ቁልፍ ይህን ነው የሚመስለው። ወደዚህ መጡበት ጊዜ የተለያዩ በተኖች አሉት። ይዝኛው የወንበሩ ማሞቂያ ማቀዝቀዣ እነሱ እነሱ አሉት። የመሪው ማሞቂያ አለ። ከዛ ሂል ዲሰንት ኮንትሮል፣ ቁልቁለት በምንወርድበት ጊዜ እኛ ፍሬን ነው መስታጠር ምናምን ሳይሆን ራሱ መጠኑ እንዲጓዝ ሄሌሰንት ኮንትሮል ማድረግ እንችላለን። ፓርቲ ሴንሰሮችን ከዚ ፓርክ በምናደርግበት ጊዜ ያሉትን ነገሮች ደግሞ ለመቆጣጠር ይህንን መጠቀም እንችላለን። አሁን ለምሳሌ ሶስት ስልሳ ካሜራ ምናምን በዚህ መቆጣጠር እንችላለን ማለት ነው። እዚህ ጋር አድርገን የምንፈልገውን መቆጣጠር ያስችለናል። ከዚህ በተጨማሪ ደግሞ በዚህ በኩል ይሄኛው በዚህ በኩል ያሉት ወንበሮች እና ይሄኛው ደግሞ የፓሴንጀር ወንበሩ ለመቆጣጠር እዚህ ላይ በተኖች አሉት። እነሱ መቆጣጠር እንችላለን። ድራይቭ ሞድ መምረጫው ደግሞ እዚህ ጋር ኢኮ አለ። አሁን ለምሳሌ ኢኮ ስፖርት ላይ ማድረግ እንችላለን። ከዛ ደግሞ ኢኮኖሚ ኢኮ ላይ አድርገን መምረጥ እንችላለን፣ የተለያዩ አማራጮች ስላሉት ማለት ነው። ከዚህ በተጨማሪ ይሄኛው ማርሽኖ በተን ናቸው። ብዙ ጊዜ የ19 ሀምሳዎቹ ሰብሳዎቹ ላይ የካዲላክ ሮድስ እንድ ካዲላክ፣ ክራይስለር፣ ፎርድ የመሳሰሉ ሲጠቀሙት ነበረ። እነሱን እንደነሱ አይነት ፊቸር ነው ያለው በተኑ እንትን የሚለው ይኛው ኤሌክትሪካል ሃይድሮሊካ ኤሌክትሪካል ጀርጅ ፍሬን ናቸው። እዚ አውቶሆልድ ናቸው። እዚ ጋ እንደምትመለከቱት እዚህ ካፕ ሆልደሮች ሁለት ነው ያሉት። ይችና አብሮ የምትመጣ ከመኪናው ጋር አብሮ የምትመጣልን ነገር ነች። እዚ ጋ እቃ ማስቀመጫ ቦታዎች አሉት እንዳስፈላጊነቱ። ይኛው ሴንትራል ካውንስል ነው። እዚህ ላይ ግን ኮመንት ላይ እንድጠፉ የሚፈልገው ነገር ይቺ ነገር ምን እንደሆነች ላውቃት አልቻልኩም እ ከመኪናው ጋር አብሮ እንደሚመጣ ነው የተነገረኝ። አብሮ ነው የመጣው ነው ያሉኝ። ግን ምን አይነት አገልግሎት እንደሚሰጥ እዚህ ጋ የሲጋራ ይመስላል። እናንተ ምን እንደሆነ የምታውቁ ሰዎች እስቲ ኮመንት ላይ ጻፉልኝ። እዚሁ ላይ ከዚኛው በተጨማሪ እቃ ማስቀመጫ ቦታ አስፈለገን፣ እዚህ ጋር የመኪና ማንዋሎች ምናምን አንድ ላይ መተው ስለሆነ ነው እነሱን እዚህ ጋር ማስቀመጥ እንችላለን። ይሄ እንደ ጨርቅ ነገር ነው ይሆን፣ ያምራል። ወንበሮቹ ደግሞ እንዴት ነው አጀስት የሚደረገው ብላችሁኛል። እሱን አጀስት እዚህ ጋር በጎን አሉት። በተኖች በምናደርግበት ጊዜ ይሄ የጀርባውን ብቻ ማድረግ እንችላለን። ከስር ከፍተውን መጨመር መው ከፍ ያደረገኝ ነው። ግሪን ከፍ ያደረገዋል፣ ዝቅ ማድረግ እንችላለን። ከዚህ ተጨማሪ ደግሞ እንትኖች አሉ። ለምበር ሰፖርት አለ እነሱ እነሱን ለመቆጣጠር ራሱን የቻለ ለምበር ሰፖርት ማለት ጀርባዎቹን ብቻ እንዲገፋ ወንበሩን ሳይሆን ጀርባዎቹን ብቻ እንዲገፋ ከፈለግን ሙሉ ለሙሉ እየገፋኝ ነው እሱን መቆጣጠር እንችላለን ማለት ነው ወደፊት ወደ ኋላ አደስ የምናደርገው ኤሌክትሪካሊ ናቸው ይሄ ብዙ ጊዜ የኦፕሽን ልዩነት የመኪና ዋጋ ላይ ዲቴክት ሲያደርግልን ሲወስንልን እናያለን ኤሌክትሪካሊ በሚሆንበት ሰሩፍ በሚሆንበት ጊዜ ያላቸው የስፒከር ብዛቶች እነሱ እነሱ ነገሮች ፉል ኦፕሽን ወይ ደግሞ ሚድ ኦፕሽን ወይ ደግሞ ቤዚክ ኦፕሽን እንዲባል መኪናውን ሊያደርጉት ይችላሉ ማለት ነው። እዚህ ወደ መኪናው የኋላ ወንበሮች እንሂድና የመኪናው የኋላ ወንበሮች ላይ ያሉትን አንዳንድ ነገሮች ላሳያችሁ። ወደ መኪናው የኋላ ወንበሮች በምንሄድበት ጊዜ የኋላ ወንበሮች ከሌላው መኪና ትንሽ ለየት ያለ አንድ ነገር አለው። ከውጭ ያለው ሰው ጋር መገናኘት ካልፈለጋችሁ፣ ሰው እንዳያያችሁ ካልፈለጋችሁ፣ መጀመሪያ ሲጀምር ቲንት ነው ከካምፓኒ ሲመጣው የኋላ ወንበሮ የኋላ መስኮቶቹ ቲንት ናቸው። ከዛ በተጨማሪ ደግሞ እንደዚህ አድርጋችሁ ችኗን ኛዋን ኢንስታስ ታስገባላችሁ በቃ አታዩ አያት ሰው አያችሁ እናንተ አታዩ እንደልባችሁ ሸፈን ማድረግ ይሄ እንግዲህ በሁለቱ መስታወት በኩል እንደልባችሁ የምታረጉበት አንደኛው ፊቸራቸው ነው ማለት ከዚህ በተጨማሪ መጠጥ ምናም የጠጣችሁ መጓዝ ከፈለጋችሁ እዚች ላይ ካፖለራችሁን ታረጋላችሁ ከኋላ ሌግሩም በጣም ሰፊ ነው ሄድሩም እንደምትመለከቱት በጣም ፈታ ብዬ ነው ንጉስ በሉ እንደ ንጉስ ነው እየሄድኩ ያለሁት በጣም የቅንጦት መኪና ነው መኪናው ከፊት ያለው ቦታ በጣም ሰፊ ነው። ይሄን ከፈለግን ወደፊትም አጀስት ማድረግ እንችላለን። ኤሌክትሪካሊ አጀስት ተብል ነው። ሀብታም ሆንኩ መሰለኝ። እውነት በቃ የሆነ በጣም ደስ የሚል ነገር ነው ያለው። ስፋቱ ምኑ ምኑ ደስ ይላል። እዚህ ጋ ፒያኖ ብላክ ናቸው እነዚህ ነገሮች፣ መጠንቀቅ አለባቸው። ከተጫጫሩ ትንሽ ለማስተካከል ይከብዳሉና አሁን እዛኛው ላይ ስክሪም ላይ ዳር ዳር ላይ እንደተደረገው እነሱ ጥንቃቄዎች ማድረግ ይኖርባቸዋል። ፒያኖ ብላክ ስለሆነ የተሸፈነው እዚህ በተጨማሪ አለች ልትፈልጋችሁ ይችላል። ኤሲ ቬንት ከፊት ኤሲን በመከፍቱበት ጊዜ አየር እንዳይጭንቃችሁ እዚህ ጋር ማድረግ ትችላላችሁ። ሰሩፉም እንደ ሌላው መኪና እዚህ ጋር ምናም የሚያቆም እንዳይመስላችሁ ጀርባ ድረስ የሚመጣ ስለሆነ ከጀርባ ድረስ የሚመጣላችሁ ስለሆነ ብርሃን እንደ ልባችሁ ማግኘት ትችላላችሁ። ችኗን ደግሞ ወደ ላይ ከፍ በምናደርግበት ጊዜ እዚህ ላይ ሶስት ተጨማሪ ሁለት ጓደኞቻችሁን ይዛችሁ ፈልሰስ ማለት ነው። ይህ መኪና በጣም ያለው ነገር እኔ በግሌ በጣም ስለምወደው ነው ቶክሰኖችን በተለይ ኤነ ላይን በሚሆን ኤነ ላይን ይመጣ ደግሞ አሳያቸዋል በጣም የምወደው አይነት መኪና ስለሆነ ነው። እዚህ ጋር ሰፊ የሚባል ሌግሩም አለው። ሄድሩሙ በቂ የሚባል እንግዲህ፣ የኋላ ገጽታው ከሞላ ጎደል ይሄንን ነው የሚመስለው። እስቲ ወደፊት እንሂድና ደግሞ ያው የመኪና ዋና ነገሩ ጉልበቱ፣ የነዳጅ አጠቃቀሙ ስለሆነ እነሱ እነሱ ነገሮች ምን ይመስላል የሚለውን ወደፊት እንሂድና ደግሞ ከፊት ያለው ነገር ላሳያቸው። ይህ የ2024 ሃንዳይ ቱክሰን ሃይብሪድ ሽከርካሪ ትሪምሊሙሉ ሊሚትድ የሚባለው ሲሆን እነዚህ መኪኖችም የተገጠመላቸው ኢንጅን በምናይበት ጊዜ ባለ 1.6 ሊትር አራት ሲሊንደር ትሩ ጂዲአይ ሲሆን 227 የፈረስ ሁለት መምጃ ይችላል። የመኪናውን ድራይቭ ታይፕ ፎን ቱ ድራይቭ ሲሆን የተገጠመ ትራንስሚሽን ደግሞ ባለ 6 ስፒድ አውቶማቲክ ትራንስሚሽን ተገጥሞታል። መኪናውም ዱባይ ስታንዳርድ የሚባሉ ሲሆኑ እነዚህ መኪናዎችም የወጣላቸው የመሸጫ ዋጋ በምናይበት ጊዜ በስምንት ሚሊየን ሚሊዮን ብር ለገበያ ቀርበዋል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር ተገናኙ መረጃ እስከምንገናኝ ድረስ መልካም ሁሉ ተመኘው።